ዛሬ ይደግፉት የነበረውን ነገር እዳቸው እንደበዛና ሊከፍሏቸው እንዳልቻሉ፣ ስለዚህ ባንኩን መዝረፍ አለበት። ባንኩን ከዘረፈ በኋላ ኮረኔሉ ጋር ግን መለያቸው ይሆናል። ካልኩሌሽን ውስጥ ላይ እኔ ክርስቲያን መስያቸው ነው። እዛ ጋር ማለት ሊገጽ ህነው ቀረጻ ላይ ነበር እና አንድ ልጅ ነበር ፈቃድ የምሰጠው ኔ ስለነበርኩ የሚዲያና ፖለቲካ ዘርፍ ኃላፊ ስለነበርኩ ኔ ብርኩ ፈቃድ የሚሰጠው የቤተክርስቲያኗ እዛ ጋር መቅረጽ አይችልም ካልፈቅር፣ ስለዚህ እኔን መከልከላቸው አለባበሴም በዚው ልክ ስለነበር እነሱም ክብር በዓላቸውን ተከማት አንሰሩ እና በዚህ ልክ ርቅ የሄዱበት ሁኔታ ነበር። ባንኩም የተዘረፈበት ሂደት አለ። ያ ባንክ ተዘረፈ። ያንም ባንክ የኮሎኔል ፈንታው ጦር አብሮ አስከብሯል። እሱ ከወጣ በኋላ ይሄኛው ባንኩ ተዘረፈ። ድርሻ ጠየቁ እነዚህኞቹ ከኮርኔል ከርተው እንዲመጡ ድርሳም ከነሱ ጋር ነው። እንትን ያደረገው ድርሳን በነገራችን ላይ ሃይማኖታዊ እንትን የለውም። እብድ ነው። በቃ እንደዚህ ሽብር መፍጠር ነው እንጂ ኛል እንትን የለውም። ይህ ሃይማኖታዊ ያን ያህል ግን፣ ፓወሩ የሚያገኘው ከነሱ ስለሆነ የግዴታ እነሱ ንትን ያሉትን መጠምዘዝ ጀመረ። ምክንያቱም ያሉ ከስር ያሉ የክፍለ ጦርና አመራሮች በርካቶቹ የነሱ ሰዎች ሆኑ። አሁን ላይ በተለይ የኮር አመራር ምናምን የነሱ ሰዎች ናቸው። ያም ያን ገንዘብ ለማግኘት የእሱ የኮሮናን ጦር እንዲከዳ በምን ሊሰጣቸው በብሬ በዚህ በዲሽቃ ምናምን በሞርተር ምናምን ነገር ተገዝቶ እንደሚሰጣቸው ዛሬ የእጁ ክፍለ ጦር ብሎ ራሱን የሚጠራው ማለት ነው። ሀብሮ ወረዳ አካባቢ ምናምን ዛ የሚንቀሳቀስ ሰሞኑን መርሳም ከተማ ነበር። በዚዛው የእሱን ሪከርድ ማለት ውሳኔ ሲወሰን የሰማሁኝ ያን ነገር ለምን ብሄድ ሳን ሳናግረው ቦኮሃራም ነኝ ምናምን የሚል ሪከርድ ሰምታች ከሆነ እኔ ቦኮሃራም ሆን ፈልገ ምናምን ነገር ያለውን ሪከርድ የግዴታ የፈንተው ነው ማለት በስሙ ስለሆነ ወታደር እንጂ ሙስሊም ማለት ማለት ምንም እምነት የለውም። ወታደር ብዙ ነገሮችም እናቃቸው ነገሮች አሉ። ማጥቀስ እንትን ማንለው፣ ግን የግዴታ በስሙ ስለሆነ ሊገድሉት ያሉት ያን ሪከርድ ማውጣት ነበረብኝ። ያ ሪከርድ ወጣ። ከዚያም በኋላ ከብልጽግናም ከነሱም ጋር አባሮች ተገባ በጀት ተበጅተው በከፍተኛ ስራዎች የተሰራበት ሁኔታ አሉ። ኮምቦልቻ ላይ ሊና መሰረት እና ይሄ ሀይል ከዚያም በኋላ ሁለት ጊዜ ለሶስተኛ ጊዜ ማለት የግድያ ሙከራ ሰ ያለ ማክሸፍ ተሞከረ። ወደዚህኛው ስንመጣ ነቃ የሚሉ ሰዎችን ሙስሊም ከሆንክ ነቃ ብለ በወታደሩ ዘንድ ኦዲየንስ እንደዚህ ተከታይ ካለ የሆነ ጀግንነት፣ ድፍረት፣ የሀሳብ ብስለት ምናምን ጥያቄ መጠየቅ የምታነሳ ከሆነ አንተ ሳምንት አትቆይም። በሆነ ምክንያት የሆነ ኮድ ሰጥህና ትታገታለህ። ከዛ ወይ ረሽነሃል ወይት ነው እና፣ ባለሽሉጥ ክፍለ ጦሩ ምክትል አዛዥ የነበረው ንድርስ ይባላል። ትንሽ ጠንከሬ ያለን ማለት ኔም የአክስቴሽን እና ምን አደረጉት? እሱ ሊበሉት ሲፈልጉ ጠንካራልች ነበረ። እኔ እስላም ፋኖ ነኝ እኔ እስላም ፋኖ የሚል መፈክር ቪዲዮ ካሜራ አቅርበው ሰራዊቱን እንደዛ እንድልና እንዳስብል አደረጉ። ያን ቪዲዮ ከተለቀቀ በኋላ ሳምንት አልቆየም፣ አገቱት። ከዚያም አስመለጥ ማለት ብዙ መከራ ካይባል ደመስ በተመሳሳይ ደመስ ሲኖር ሌሎች የሚሉት ነገር አለ። ነገር ግን እኔ እስከማቀው ድረስ በጣም ጎበዝ ልጅ ነው። የኦርቶዶክስ ልጅ ነው። በደም ሴራቸውን ያውቃል የምስራቅ አማራ በነበረ ጊዜ መረጃና ደህንነት ክንፍ ሆኖ አገልግሏል። እሱን ብዙ መከራ ደርሰውበታል። አብረው አስረው ከነመሳፍን እንድሪስ መሳፍንት ብሎ የሚጠቡት እንድሪስ ነው ስሙ። አብረው አስረው ከኮንሪል የፈንጠው ያገጡትን ሰው አብረው አስረው በእስር ቤት ካቆዩ በኋላ አብረው እንዳመልጡኛ የምንሰራውን ሁኔታዎችን አመቻቹላቸውና ደምስን እዛው አብሮት ባሉ ሰዎች እና በመንግስት ኃይሎች እንዲደርሱላቸው እዛ ጋር እነ ደምስን የገደሉበት ሁኔታ አለ። በቂ መረጃ መረጃ አለ። ማስረጃም ስላለ ይህኛውን ድርስ ሁሴንን ፍክሪ ፍንጥም ከገባ በኋላ በተለያዩ መንገዶችን ፈለጉ። አብሮት ታስሮት የነበረ ወይም ሲያባጽ የነበረ ጀርባውን መጥቶ ገደሉት። ምናልባት እንደዚህ ማህበራዊ ሚዲያ ላይ ሲንሸራሸር ነበር፣ ጀግና ነው፣ ወልዲያ እንደዚህ ሲያደርግ የነበረ እንደዚህ ሰባቱን ገሎ ስምንቱን ገድሎ ምናምን ነገር እያሉ ማለት ነው። ብዙ እንትን አለ፣ እሱ ላይ ዝርዝር አልገባበትም። ይሄ ኃይል አይደለም ሙስሊሙ፣ ነው ይቅርና ኦርቶዶክሱ ነው ኦርቶዶክስ አይመለካከት ያለው አይምርም። ምንድን ነው ኦርቶዶክስና ምንድን ነው ይሄ ኃይል የመስቀል ጦርነት ነው ብዬ አምናለው። የመስቀል ጦርነቱ እንዴት ነው ኦርቶዶክስን አይመለከትም? ምናልባት አንዳንድ ወንድሞችን ግራ ሊያጋባችሁ ይችላል። እዚህ በቤተ ክርስቲያን ውስጥ የታቀፉ አራት ኃይሎች አሉ፦ ኦርቶዶክስ፣ ቅባት፣ ካራ እና ጸጋ የሚባሉ በዋናነት ቅባት ነው ትልቁ ችግር የሆሩ ሜዳ ባይሆኑ ይሰማል። አንተ ጋር ነው። በጣም ብዙ ሰዎች ግን ለአንተ ፈርተው ቪዲዮን ይዝጋው ንገረው እያሉኝ ነው። ችግር የለውም። ለአንተ ችግር ከሌለው ሌላም ያው ቤት በቤት የምትገባ በጣም እያሰቡና በኮሜንት ሲደጋግሙት ስለምንተዋወቅ ችግር የለውም። እና ይህን ሀይል ቅባት የሚባለው ሀይል ነው ትልቁ ችግር። በእኔ ምክንያት የተረሸኑ አባቶች አሉ። እኔ ስለዚህ አመለካከት ድቴ ሽን አካባቢ ላይ ድርባጌዎች አካባቢ ላይ በደንብ ድቴ ነገሮችን ያወቅኩት ከማን ከኦርቶዶክስ አባቶች ላይ ይህ ኃይል የአማራን ብልጽግና ለሁለት የከፈለ ኃይል ነው። የአማራ ብልጽግና ሁለት ነው እያማለ ሞዓ ዋህዶ ተዋህዶና የመደመር ብልጽግና እና የሞዓ ተዋህዶ ዋህዶ ብልጽግና ለሁለት የከፈለ የፖለቲካውን ጉዳይ የበላይነት በፈጠረው ሰዓት ሰሞኑን ሁሉ አካባቢ ላይ በተለይ በርካታ ወረዳዎች ተለቀዋል። አለ ያለምን ጥይት ተኩሷል። እኔ መርሳ ነበር። እኔ በገባው በአምስት በስድስት ቀን ነው። ያለምንም ጥይት ተኩስ ነው። ያ ማለት የፖለቲካዊ በላይነቱን የማተዋዶ በተለይ ጠቅላይ ሚኒስትሩ ከሀገር ወጣ ሲል እንዲህ አይነት ችግሮች ብዙ ጊዜ ይፈጠራሉ። አለ ያ የሆነበት ሁኔታ አለ። ሲያንሰራራ ደግሞ አንተ መልስ መርሳበት አመርሳ ነው ያለሁት። ስንገባ ብቻ እንድሞርተር እና ዲሽ ሞከር አድርጉ፣ አልቻሉም ሄዱ። ፈሪናች ማለት በምንም አይነት መልኩ እንተዋወቃለን ሰው ይህ ሀይል በረሰብ በተለይ እና የእነሱን አመለካከት አልቀበልም የሚለውን የኦርቶዶክስ አባቶች አባቶቹ ላይ ነው፣ ምዕመኑ ላይ አይደለም። ምክንያቱም ምዕመኑ አብዛኛው አያውቀውም ምን እንደሆነ ስለቅባት ስለቀራ ስለጸጋ ምናምን የሚያውቀው ነገር የለ ኦርቶዶክስንም ከዚህ አንፃር ለመጥፍ ይጠቅማቸዋል ለእነሱ ጠንከር ባለ ያኛው እንትኑ ምድር ነው። ይሄ የጫካው በዋናነት የሙስሊሙን ኢኮኖሚና ስነ ልቦና ማሪቀቅ ነው የመጀመሪያ ተልእኮ ሙስሊሙን ማህበረሰብ በዋናነት በአንድ አመት ባልሞላ የባንክ ምናምን ነገር ሳይጀመር አሁን በዚህ መርሳ ላይ ያለውን ነገር እንተሳረግ፣ ያንን እናቁት። በስምንት ወራ ውስጥ ወደ አርባ ሶስት ሚሊዮን ብር ወረዳ ላይ ከተለያዩ ግለሰቦች ላይ በእገታ ከመየተከሸን ቅኝ ጨምሮ የተዘረፈ ነበር። ወደ አርባ ሶስት ሚሊዮን ብር አካባቢ እዚህ ይሄ የሀብሮ ወረዳ አካባቢ ላይ ደግሞ ወደ ስልሳ አንድ ሚሊዮን ብር ነበር በስምንት ወር ውስጥ። ከዚህ ፊት ያለኝ ዳታ እና ያ በስምንት ወር ውስጥ ነው። ነገር ግን በአስር ቀን ውስጥ ከአርባ ሚሊየን ሚሊዮን ብር በላይ በዚች 15 ቀን ውስጥ መርሳ ከተማ ላይ ተዘርፏል። ኮሽታ የሌለው የመስጅድ ኢማሞች ሚሊዮን አሁን ወደ 40 ሚሊዮን ይሄ አሃዛዊ ግምታዊ ነው። ምክንያቱም የታገቱት የተዘረፉት ሰዎች ከአካውንታቸው እንዲገለበት የተደረገው እዚህ ላይ ማለት ሰዎቹንም ሆነ የስራ ዘርፋቸውን መንካት አልፈልግም። በተለይ አርበኞች ጋር ምንም አይነት ግንኙነት አላቸው የላቸውም። ተፈተሽ ስልካቸው ምንም ነገር የለም። ከዚያው ከራሳቸው በኩል ያለ ሰው ነው። ለእኔ ነገር ያ ነገር አልሆነም። አራቱ ነው የሚመረምሯቸው፣ እነማን እንደሆን ማውቃቸዋለሁ። አንዳንዶቹ ጋር ፊት ለፊትም ተጋፍጠን ረሽናዊ ድረስ ያቀረበበት ሁኔታ ነበር። ቀደም ሲል ይህ በነገራችን ላይ የሀብሮ ወረዳ ተወላጆች ናቸው። የመርሳ አካባቢ ተወላጆች ናቸው። እንተዋወቃል በልክ እንትን እና ወደ አርባ ሚሊዮን ብር ተገልብጧል። ከአስራ ምናምን ሰዎች ምን ብሎኝ ነበር ከዚህ በፊት እንደውም፣ ሪከርዱን አስር ሰከንድ ሪከርድ አውጥቻለሁ ከዚህ በፊት የመርሳን ኢኮኖሚ ቀደም ዘብሄር ነካ አድርጎታል። የመርሳን ኢኮኖሚ በበላይነት የተቆጣጠረው ሙስሊሙ ማህበረሰብ ነው። እኛ ደግሞ መርሳ ስንገባ እሱ ላይ እርምጃ እንወስዳለን ያለበት ቅጂ አሁን ማለ አስሯን ሰከንድ ቆርጬ እንትን ያልኳት፣ ምክንያቱም ይሄ የተኛውን ሀይበ አካባቢ ህሉና ዘመቻውም ማለት ስመጥር ነበር። በስራው ግን አብዛኛው ማለት አንዳንዶች የቀልሃ ነጋሪ እና የህገወጥ የሰዎች ዝውውር እንትን የሚሉት በመሪነቱ ወደፊት ይመጡ እና ህዝቡም ዛሬ እንዲከላከለው ከማይችለው አቅም በላይ የሆኑበት ምክንያቱም ትናንት ልጆቻችን ናቸው ብሎ ሸፍኖ ነው የያዛቸው እና አሁን ገፍራ አካባቢ ላይ በርካታ ማለት የቲፒኤልኤፍ ሀይሎች በውጊያ ላይ ማለት የተደመሰሱ በመታወቂያቸው ላይ ይተገኙዋሉ። በወልዲያም ላይ እንደዚሁ የተባለው ነገር ትክክል ነው። እሱን አጽድቄ የማልፈው ያ የመንግስት ጉዳይ ስለሆነ እዛ ውስጥ ገብቼ ብዙ እንትን የምልበት ነገር የለም። መርሳ ከተማ ላይ ዛሬ ኮሚቴ ተቋቁሟል። የሀብሮ ወረዳና መርሳ ከተማ ላይ ኮሚቴ ተቋቁሟል። እኔ ላይፍ ላይ ሆኜ ዛሬ ተቋማቶች የተቃጠሉ ተቋማቶችን ጤና ጣቢያ ሳይቀር የተቃጠሉትን እያሳየሁ ግን በድሮን ነው እያሉ ከስር ይጸፋሉ። ከሀዲዎች ናቸው። አይንህ እያየን በቃ ይሸመጥጣል። የአርሶ አደሩን ለምሳሌ አርባ ወተር ፓምፕ ዩኒቨርሲቲ ሳይቀር ኮሌጅ ተዘፈ አርባ ወተር ፓምፕ ለገበሬው ማበረታቻ አንዳንድ ጃይነት ነው አንድ የሚሰጣል፣ በግሩፕ ምናምን ነገር እያደረጉ አርባ ወተር ፓምፕ፣ ስድስት መቶ የውሃ ቧንቧ ይሄ ትልቁ ከፕሬጀሩ ከዋናው ጉልበት ፓምፑ ላይ ወደ ታንከሩ የሚወስድ ለከተማ ውሃ ማለት ነው። ስድስት መቶ ፍሬ በቁመት ወደ ፓይፕ አንዱ አስራ አንድ ሺ ብር ነው አንዱ የምትሸጠው አራት መቶ ሀያ አራት ፓይፕ ብቻ የተወሰደው። ይሄ የማን ነው የሚለውን እናንተ ንትበሉት። ወደ ሁለት መቶ ኩንታል ሲሚንቶ ኮሊደር ልማት ተጀምሯል። ሁለት መቶ ኩንታል ሲሚንቶ፣ ማዳበሪያ ወደ አንድ ሺ አርባ አምስት ይሄ ትንሹን በየቀበሌው ምናምን የሆነውን አይደለም። ይሄ አይኔ ያዩን ነገር ማለት እዛ ገዳታ ላይ ባልኩት መሰረት ማለት ነው። ያው ብዙ ያን ያህል እነሱ ጋር ብዙ አልገናኝም እና ይሄ ንብረት እንግዲህ ተዋክቶም ሆነ ተለቆላቸው ሆነ መንግስቱ ነው ገብተዋል ከተማ ውስጥ መንግስት ነን ብለው አውሸዋል እኮ። አይደለም ህዝቡን ሞት ፊት አድርገውታል። እኛ ነካም እንደዚህ መሰል ነገር ብለውታል። ከአስራ ስድስት ያላነሱ ወደ አርባ ሚሊየን ብር የተገመተው ከአስራ ስድስት ያላነሱ ሰዎች ታግተው ለማንም ሰው ትንፍሽ እንዳይሉ ተዝቶባቸው አካውንታ ላይ ያለውን ገልብጠ ይህ ፋክት የሆነ መረጃ ነው። አንዳንድ ሰዎች ጋር እንደዚህ ሰዎቹን አቅም ብዙ ስለማለ አንዳንድ ሰዎች ጋር እንደዚህ ይህም መረጃ ከዛ በኩል እንደደረሰኝ የተያዙ ሰዎች ስለሚታወቁ እንደደረሰኝ ተናግሬ ስንት ስናድር ወደ አርባ ሚሊዮን ብር በትንሹ ተብሎ ተገመተ። እነዚህ ሰዎች ሙስሊሞች ናቸው። ስለዚህ ይሄ ኃይል አሁን የምንምልነቱ የሙአቱ ዋህዶ ነው። ትእዛዝ የሚወስደው ከትቤሌፍ ነው። ከጥሩ የሻቢያ ነው። ክፍያው ከግብጽ ነው። ይህን። ወላሂ ስመ ወላሂ መዬ መናገር የምችለው የቲፒኤልፍ እና የሻቢያውን መዬ በእርግጠኝነት እናገራለሁ። ወላሂ ስመ ወላሂ የግብፅ ፖለቲካ አድርገን እንወሰደው። ምክንያቱም መሀላውን ስ ውስጥ ማስገባት ስለማልች፣ ይህ ሀይል አማራን ነው ነ አማራ ነፃ ሊዋጣ ነው ይወጣ ብለን እኔም ሁለት አመት ስላለፉት ሁለት አመቱ ዋጋ ከፍያለን ብዙ ነገሮችን መስዋዕት አድርጋለሁ። ነገር ግን ነጻ አወጣሃለሁ ብሎ የሚለውን ማህበረሰብ ይሄ የተዘረፈው በነገራችን ላይ ወደ የመርሳ ከተማ እናምን ሳይጨምር ኮምፒውተር ምናልባት ላይፍ ላይ የነበራቸው ሰዎች ታውቃለህ አንተ ብላቸው ፕሮጀክተር ከኮሌጅ ገብቶ እኮ ፕሮጀክተር የሚወስድ የመኪና ጎማ መኪና የዩኒቨርሲቲ የኮሌጅ ዩኒቨርሲቲ እና ኮሌጅ ሁለት ተቋም ነው ያለው። ይሄ አምቡላንስ ምናምን ነገር መኪና ሲኖ ምናምን ዩኒቨርሲቲውን ማለት ነው። ፖሊስ ጣቢያ በኪራይ መልክ የያዘው ፖሊስ ጣቢያ፣ ጤና ጣቢያ ለጤና ጣቢያ ተሰርቶ አላለቀም። ለተቋም በልማት ፖሊስ ጣቢያው ሲነሳ በጊዜያዊነት ለጤና ጣቢያ የተገነባው ህንፃ ላይ ከፊሉን በኪራይ ሁን ነው አግሪመንታቸውን ባላውቅም ገብቷል። ፖሊስ ጣቢያ ወይ ከተማ ማለት ነው። ጤና ጣቢያው ደግሞ ውጡልኝ ብሎ መሰረተ ልማት የጤና ተቋሙን መሰረተ ልማቶች እንትን እያለ ነው፣ ታንከር ናም የውሃ ምናም መስመሮች ናም እንትን እያለ ያለበት ሁኔታ ነው አሁን ያለው ማለት ነው። ቀንም አሳይቸዋል። እዛ ላይ ማለት ላይ ላይ ያለው እነዛ ብሔር ማመድ ናምን ነበራችሁ። በጣም በሚያሳዝን መልኩ ያን ጤና ጣቢያ አቃጥለውታል። ምክንያቱ ምንድን ነው? ያቃጠሉ የዚሁ ወረዳ የዚሁ ከተማ ልጆች ናቸው። በዛ ውስጥ ያሉ እኔ እነሱ ጋር የበላሁት እነሱ ጋር የተጓዝኩት ዋጋ የከፈልኩት አላህ አልሐምዱሊላህ እንኳንም ደመከል ቢያ በዛ ውስጥ የመጀመሪያው ነገር እሱ ነው። ሁለተኛው ነገር እነሱ ጋር በማሳለፌ ሌላ የወንጀለኝነት ስሜት ነው የተሰማኝ። ምክንያቱም አንድ ዳንኤል አስረስ የሚባል ማስተማር አቅቶት ሃይስኩል መምህር ነበር። አቅቶት ወደዚህ የገባለ የዚሁ አካባቢ ተወላጅ ነው። ይህ የመርሳ ከተማ ላይ ሕዝብ ላይ የሚዝተው ማለት ነው። አሁን የዘረፈው የእሱ ወንድም በጁንታው ጊዜ ከመርሳ ማህበረሰብ ዘርፎ የሆነ ፋይፌል ልገዛ፣ ያቺ ፋይፌል ሞተር ጎማ ምናምን ጠየቀች፣ የትራፊክ ምናምን እንተ ሲበዛበት ፖሊስ ጣቢያ ውስጥ ያቆማታል፣ ምንም ማድረግ ስላልቻለ ወንድሙን ተከትሎ ወደ ጫካ ገባ። ያን መኪና መስተዋቱን ከስከሰው። የሚገርማች መስተዋት እንዳለ መስተዋቱን ሰብሮ እንደዚህ አድርገው የሚኒሻ ማነት የፋኖ ቤት ምናምን ንብረት፣ ብለው የፋኖ ንብረት ብለው እንደዚህ አድርገው መኪና አይናወድም ብሎ ቪዲዮ ሰራ። ያቺን መኪና መስተዋቱን እነ ዘብሄር አህመድ ምናምን ተስተውሳላችሁ። ፎቶ አስኪ ነገርግላቸኋል። ወላሂ ስሙ፣ ወላሂ መስተዋቱ የደቀቀው መስተዋት፣ ትኩስ አዲስ መስተዋት በረድኩ። ብዙ ዓመት ነው እዛ ይቆም በዛ ልክ አድርጎ ፖለቲካ ሊሰራ ሞከረ። እንግዲህ ንብረቱና መስዋዕት አድርጎ ያጣ የቸገረው ምናምን ነገር እንዳልሆነ አድርጎ ወደዛ የገባው ለማሳወቅ ነው፣ በዛ ልክ ለመስራት ነው ፖለቲካ። አሁን እነሱ ፖለቲካ አውቀው ማለት ነው። መርሳ ላይ ግን አንድ ባለ ሀብት በእምነቱ በነገራችን ላይ ሙስሊም ብቻ ክርስቲያኑ ተዘርፏል። እስከ ዛሬ ያረዱ ማለት ነው፣ ግብር የማይከፍል የለም እንዲሁም ደግሞ ተይዞ አካውንቱ ያልተገለበጠ የለም። ግን አይነግርም። ሌሎቹም ቢሆን አይናገርም። ወላሂ ስሙ ወላሂ ምዬ ነው የምናገር በዚህ ሰዓት። መርሳ በጣም እንትምብራለች። ተቋማቶቹ ሙሉ ለሙሉ ወድ ነዋል። ጁንታው ወይም ቲፒኤልኤፍ በመጣ ጊዜ እነዚህ ተቋማቶች ተከብረው ነበር፣ ጠባቂ ነበራቸው። ይህንን ችግር ለመፍታት በተለይ አላህ ይዘልላቸው፣ ሻሂድነትን አላህ ይወፍቃቸው። ሞት የእነሱ ሞት የሚያስቀና ነው። በእርግጥም የወንድሞቻችን መካነ ሰላም ላይ የተፈጸመው መካነ ሰላም የዛሬ ስንት ዓመትም እንደዚሁ መስጊዱ ተመቶ ነበር፣ ታስታውሱ ከሆነ በጥይት መኪና ምናምን ነገር በሚገርግር፣ አሁን ያን የደገሙበት ሁኔታ አለ። ግን እዛ ጋ የዛ ወረዳ ላይ ያለው ቤተ ክህነት በገንዘብ ሰፖርት ሲያደርግ የሰነድ መረጃ አለ ብዙዎቻችሁ ጋር አለ። በ2015 ይወጣል። ያ ሲረዳ የነበረው ያ ተቋም ነው። አሁንም ካምፕ ያደረጉበት ሁኔታ ነው። በጣም ከስልሳ ከመቶ በላይ የሆኑ ቤተክርስቲያኖችን ይህ ቅባት የሚባለው አመለካከት ጠልፎ ይዟቸዋል። ገዳማቶችን፣ በዋናነት ገዳማቶች ዛሬ የእሱ ማሰልጠኛዎች ናቸው። ይህን በእርግጠኝነት ውስጥ ስለምር ስለማ ማስረጃ ማምጣት ይችላለሁ። ያው ቤተሰብ እንደዚህ ልጅ ምናምን የሚባል ነገር አለ እና ያው እየደወሉ ልጆችንም ዛሬ የለበሱትን ቁርስ የበሉትን ሁሉ ላይ ነግሩኛል። መረጃ ውንት እኔ ምንም ነገር ማውቀው ነገር የለም መረጃ ከነሱ ብዙ ጊዜ ማገኙ እና ከዚህ አንጻር ማስረጃውን ማውጣት ትንሽ እንትን እላለሁ። ቢገሏቸውም ማለት በሐቅ መንገድ ላይ ከሆነ ምንም ችግር የለውም። ር ይሄ ሁሉ ነገር እያለ ወንድሞቻችንና እህቶቻችን ይሄ ሁሉ ችግር እያለ ለዚህ ደረጃ እንዲበቁ እኔን አይተው ይህን ትግል ይደግፋሉ፣ በገንዘብ እኔን አይተው ተከትሎ ይገባሉ። እኔ ስህተት ላይ ነበርኩ አውፎ በሉ፣ ተመልሻለሁ። ተመለሱ፣ አላህን ፍሩ። የመጀመሪያው ነገር ከዛ ማሻገር አንተ ሙባረክ ነው ስምህ፣ ግን ጃሂል ነህ። ስለ እምነት ይቅርና ስለህይወት ምንም ነገር ግብ የሌለ ሰው ነ ግን ት በነሱ ፖለቲካ እንዴት ሰው ይሸወዳል? አንዴ ከትናንት ወዳዎች ስህተት በትናንት ወዳው ተሸወድ፣ በትናንት ተሸወድ፣ በዛሬው ተሸወድ፣ በአሁኑ እንዴት እንሸወዳለን? አደማ ሞቶ እኮ አንድ መስምር መግለጫ አልጻፈም። ይሄ ትግል ሃይማኖታዊ ነው። ይሄን ሃይማኖታዊ ትግል እንዴት ነው መቀልበስ ያለብን ሁሉንም ሁሉንም ባንዴ አንችልም። ከዛ ባሻገር ወደ ስሜት እንድንገባ ይፈልጋል። ፈንታ አብዛኞቹ ማቷዋዱን ካቋቋሙት አካላቶች አብዛኞቹ ወደ ስደት፣ ገሚሶቹ እስር ቤት፣ ገሚሶቹ ወከባ ሲበዛባቸው ከትግሩ እንዲወጡ ይነገረናል። እነዚያ የወጡት ኦርቶዶክሶቹ ናቸው። ስለዚህ ይሄ ከአንበሳ መንጋጋ ውስጥ ያለችው ስጋ የሚለውም ከዚህ ሀሳብ ወይ መውጣት ያስፈልጋል። ከዛ ባሻገር መንግስት ያለበት ሀገር እነሱ ጽምደኛ ሆኑ። በዚህ ዝም ብለው አይደለም፣ ላለፉት ሀምሳ ስልሳ ዓመታት በደንብ ሰርተውበታል። የአንተን እና የእኔን አመለካከት በእነሱ ውስጥ እንዲሆን አድርገዋል። የእነሱ እምነት መስቀል ማተብ ያሰረውን ይቅርና አንተ የጠመጠምከው እንጂ ድብ ያደርገ ምናምን አምስት ወቅት ሰላት የምትሰግደው ጠልፈው አስገብተዋል። እስኪ መጀመሪያ አመለካከት ላይ ይመስላል አንተን ላድን፣ እሷን ላድን፣ ላውጣ ከዛ ተጨባጭ ዝሁቶቻችን፣ ወንድሞቻችን እልክ የሚያዙበት ነገር አለ። አማን አላህ አላህ ፊት ተጠያቂ የሙስሊሞች ሞት ውርዴት በታሪክ በሙናፊቆችና በሙርተዶች ባለዋቂዎች ነው በእልከኞች እኔ እልክ ላሴሳችሁ እችላለሁ ወንድሞቼ እህቶቼ ሙስሊም ይሆናችሁ ጥፋት ላይ ሊሆን ይችላሉ እኔም ግን አይደለም እንትን ማለት ቢያንስ ሙስሊም በአመለካከት እስኪ አንድ ይሁን ስለ ኦርቶዶክሶቹ ክርስቲያኖቹ ስ ስለ ቅባት ፀጋ ምናምን ስለሚባሉ ስለነሱ የአቂዳ በምንለው በኛ የአመለካከት ልዩነት በጣም አደገኛ ነው የሚያውቁት ነገር የለም ክርስቲያኖቹ ስለኛ ግን አብጠርጥረው ያውቃሉ አንተ እዚህ ወጥተህ ነገ አላህ ፊት ልትተሳሰበው የምስችለውን ወንድምህን እህትሽን ታዋርዳለህ ታዋርጃለሽ። የአማራ ክልል ማለት በጣም ብዙ ችግሮች አሉ። ለምሳሌ ክልል የሚሉት እነ ዘብሔር ጋር ሁላ ነጣላ ነበር ወቅቱ አይደለም ብዬ አምናለሁ። ከምን አንጻር ነው ጊዜው አሁን ማህበረሰቡ ካለበት ተጨባጭ ከጊዜ ወደ ጊዜ ግን ፋታም አልሰጠም እየፈጠ ዙሩ እየከረረ ነው ያለው። እስኪ መጀመሪያ ወአትሲሙ ብሐብሊላሂ ጀሚያን ወላ ተፈረቁ። አይደል እስኪ አንድ ነው። በአላህ ግብር እንያዝ። ያ ከሆነ ደግሞ በአንድ ስንሆን አመለካከታችን ሲቀየር ምን ማድረግ እንዳለብን እዚህ ላይ አይደለም መነጋገር፣ መነጋገሪያ ቦታ አለን። በዚህ ላይ ሚዲያ ላይ ወጥቶ እንደዚህ እናርግ፣ እንደ እንደደራጅ እንደዚህ እናርግ። ባለፈው እኮ አንዱ በጣም በሚሰጠጥ መልኩ በጣም ማከብሮ ልጅ ድሽቃ ከሆነ ከሆነ መግዛት እንችላለን አለ። አፊ ሳይናገር እጅ ሳይራመድ አፊ ሰው ገሎብኝ ልብኛ አይነት ነገር ማለት ነው። ተቋም አፍርሶ አገር አፍርሶ አገር ሰራ አድርጎ የሚል ድንቁርና ከስሜት ንግግር እንውጣ። የመጀመሪያው ነገር በጥንቃቄ እንመዝን። እናንተን ላክብር፣ ወንድሜና አንተን አክብረኝ። ዛሬ ልበድል ይችላል ነገ አላ ፊት ግን ልትሳስበኝ ትችላለህ። እህቴን በዛው ል እህቴን እዚህ ጋ እንትን አርጋበት ማለት እህቶች በጣም ይፈጥናሉ እርግጥ ነው፣ የኑሯችን ሁኔታ ሆኖብን እህቶቻችን፣ ሴት ልጅ በምን መልኩ መኖር እንዳለባት እኮ አላህ እኮ አስቀምጦልናል። ሐዲስ ላይ ትእዛዝ ሴት ልጅ ከቤት ወጣ ምን ያህል ርቀት መሄድ እንደሌለባት፣ ብቻዋል ያለ ወኪል። ዛሬ እህቶቻችን ግን ተሰደዋል። ሚስቶቻችን ተሰደው በሰው ሀገር ነው ያሉት፣ ያለ ወኪል። ሸሪዓውን ስንጥስ የመጀመሪያው ነገር ከዚ አንፃር እህቶቻችን ልቅ ቢሆኑም ዒልም አያስፈልግም። ልቅ ቢሆኑም እህቶቻችን በማን ችግር ነው በእኔ እና በአንተ ችግር ነው። ትክክል አይደለም። በቃ ያንን አላህ እኮን ያዘን። ኢማናቸው እስከ ምንድን ነው? ምን ያህል ሊታለሉ ይችላሉ? ሸርዓዊ እኮ ድንጋጌ ያለ ያን ስንጥስ ነው ነገሩ ተብላቸው። ስለዚህ ዛሬ ሚስቴ በሆነ ባህሪ ብታሳይ ምህት የሆነ ነገር እንትን የምትል የሚገርም ነገር አይደለም። ግን በተቻላቸው እህቶቼ፣ ወደ ቀልባቸው ተመለሱ። እልክ አያዛቸው? ዛሬ ግዕዝ የሚለው ነገር እኮ ግዕዝ የሚለውን አጀንዳ ያመጣው እኮ ማንም እኮ አለ። ማአቶ አሉ የብልጽግና ቀይ መስመር ልጆችን ያለመስፋት። ወላሂ ስሙ ወላሂ፣ ሁለት ወሪና ልጆች ጋር ደውዬ እያረገ አልገናኝም ከማንም ጋር ሁሉን ቤተሰብን ክጅ ነው። ከምን አንጻር ሪስኩ ከባድ ስለሆነ ማንም ጋር አልገናኝም። ምገናኙ በአንሰር ማለት ወንድሞች ይላል፣ ዋጋ ሊከፍሉ የተዘጋጁ ወንድሞች ይላል። ስለዚህ ይህን ከልኩ ለዛሬ ማለት ሲቃኝ እንዲህ ተሰባስቦ እንደ ሙስሊም ተሰባስቦ አንድ ቦታ ላይ ማለት ማድመጡ ትልቅ ኦርደንስ አለ። እንደዚህ ምትማለቱ ራሱ ወንድሞች እና እህቶች እንደዚህ ሰባስባቸው ራሱ ማድመጥ እና ከስር ታፕታፕ ማድረባ ትልቅ ዋጋ አለው። ነገር ግን ሙቤ በተለይ እንደናንተ አይነት ሰዎች ከንግድ አለሙጡ የመጀመሪያው ነገር አማናማ አላፊተ ጥያቄ ናቸው። ከዚህ አንፃር ምንድን ነው በፕላትፎርም ብቻ ሳይሆን በውስጥም የመስራት አቅም ማለት ባህላችሁን አጎልበቱ። አንዳንድ ወንድሞች አቅም አላቸው፣ አንዳንድቶች አቅም አላቸውም። ግን የሆንን አካል ደግሞ ከጎን ውጋት የሚሆንባቸው አካል የሆነ አካል እንትን ዝም ብሎ ድርቅ ብሎ እንትን የሚያላ አንዳንዱ በቃ የተሻለ አቋም ላይ ኖሩ ህዝብ ብንማር ለመድምር ለንጽጽር ምናምን ነገር ይልሃል። እንደዚ እንደነዚ አይነት ሰዎች እኛን ፑሽ አድርገውን በሁኔታ አቅማችንን በአግባቡን እንዳንጠቀም የሚያደርጉን ምንትላሉ። ስለዚህ ማናችን ብሎን የራሳችን ውሳኔ እንወስድ። ዛሬን ሳይሆን ነገ አፌራችን እናስብ። ይሄ ጠፊ አለም ነው። እኔ ከዚህ አንጻር ነው የማየው። አውፍ በሉኝ፣ እጅግ በጣም አስረዝም ያለው አውፍ በሉኝ። በዚህ ልጨርስ፣ አመሰግናለሁ። ጀዛክላሁ ር አላ ይጠብቅህ። ላይ በጣም ትልቅ መልእክት ነው። እንግዲህ ያው ለሰማው ይረድዋል። እኔ ወላሂ በጣም ብዙ ነገር ነው ዛሬ የሰማሁት። እኔ በጣም ሾክቶኛል። ስብሀነ አላህ። ኦኬ፣ ዘብሄር ማን ይቀጥል እንግዲህ